በስማ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን በሉ። ዚር ስም እንደምን ሰነበታችሁ? አሜን በብረቶች በቀን አምላካችን ስሙ የተመሰገነ ይሁን። እንግዲህ ያው እንደተለመደው ዛሬ የአባቶችህን ወቅ መራግብራችን ነው የምንቀጥለው። ባለፈው ሐሙስ የታላቁ ሊቅ ይቅርታ፣ ሰኞ ማለት ነው። ባለፈው ሰኞ የታላቁ ሊቅ የአለቃ ገብረ መድኅንን ታሪክ አይተናል። ዛሬ ደግሞ የመላከ ፀሐይ ሮብዓምን ድንቅ ታሪክ ነው የምናየው። እግዚአብሔር አምላካችን የሊቃውንቱን በረከት በእኛ ላይ ያሳድርብን። መላከ ፀሐይ ሮብዓም እንግዲህ የትውልድ ቦታቸው በታላቋ ደብር በጎጃም መርጡለ ማርያም ላይ የተወለዱት ከሕፃነታቸው ጀምሮ እጅግ ብሩህ አይምሮ ያላቸው እግዚአብሔር አምላክ ለጥበቡ ጸጋውን ያደላቸው ሊቅ ናቸው። ከልጅነታቸው ጀምሮ ዳዊቱን፣ ዜማውን፣ ጸልጓውን፣ ምዕራፉን፣ ቅኔውን ገና በሕፃንነታቸው አብዛኛውን በዚያው በተወለዱበት አካባቢ በማይጠበቅ እድሜያቸው ያጠኑ ስለነበር ከቶ ይህ ልጅ አድጎ ምን ይሆን ይሆን እያሉ የአካባቢያቸው ሊቃውንትም ምእመናኑም ሲያደንቋቸው፣ ያው የድሮ ብቻ አይደለም ዛሬም ቢሆን ይሄ ነገር አልቀረም። አንዱን ቢያገኙ ሌላውን ለማግኘት ከዚህ የሰሙትን ደግሞ ሌላ ቦታ ከአንዱ የተማሩትን ሌላ ቦታ ሂዶ ማረጋገጥ መከለስ፣ መድገም፣ ማስረጽ በጣም የተለመደ ስለሆነ ሮብዓም ከጎጃም ወደ ጎንደር እንግዲህ ያኔ እንደዛሬው ትራንስፖርት የለም። እንዲሁ በቀላሉ ከጎጃም ወደ ጎንደር ሄዱ ስንል ዛሬ ለሚሰማው ሰው አንድ ቀን ብድግ ብለው በጠዋት በምኒባስ ጎንደር ገቡ ማለት ይመስለዋል። ነገር ግን ከመጥሮ ማርያም ተነስቶ በዚያ ዘመን ጎንደር መግባት ማለት በእግር ስለሆነ ያለምንም ጫማ በባዶ እግር እንደ ዛሬው እንዲህ የተጠረገ መንገድ በሌለበት ዱር ለዱር ጫካ ለጫካም እየተዋለ እያሳደረ ከሶስት ቀን ከአራቅን በላይ የሚፈጭ መንገድ ነው። ረሃቡ፣ ጥሙ፣ እንግልቱ አለ ያህል ሁሉ ያን ሁሉ ተቋቁሞ ነው ወደ ጎንደር የገባው እና ከዛ በኋላ መላከ ፀሐይ ሮብዓም ጎንደር ገብቶ የመጽሐፍ ትርጓሜ ነው የጀመረው በተለይ አራቱን ጉባኤ ተምሯል። በበለጠ እጅግ በጣም የሚታወቅበት የመጻሕፍት ሊቃውንት ትርጓሜን እጅግ በጣም በረቀቀ መንገድ የሚያውቅ ሊቅ ነው። በብዛት ጸሐፍቱ አንተ እያሉ ይጠቅሱታል። ይህ ሊቅ በእኛ ሀገር አንቱም የሚባሉ አሉ፣ አንተም የሚባሉ አሉ። እኔ ባገኘኋቸው ምንጮች አጋጣሚ ይህን ሊቅ አንተ እያሉ የሚጠቅሱ ስላገኘው ነው በዛ መንገድ የገለጽኩት። አንተም አንቱም ክብር አይቀንስም አይጨምርም። ጸሐፍቱ በገለጹበት ቃል ለመግለጽ ፈልጌ ነው። እና ጎንደር ገብተው መጻሕፍት ሊቃውንት ሲማሩ አረ ደግሞ ዛሬ እስምኑ መጣብን እንዴ የተባለ በሀያ ሁለት ዓመት አራቱን ጉባኤ ጨረሰ። እንግዲህ በዚያ ዘመን ሐዲስ ኪዳን ብቻ አስር ዓመት ከነ ምስጢሩ ንባቡን ከነ ስጓኑ ጥንቅቅ ለማወቅ አስር ዓመት ይፈጃል። እንደ ብሉያት እንደ ሊቃውንት ያሉት እስከ አስራ አምስት ዓመት የሚፈጁበት ዘመን ነበረ። እሱ ግን በሀያ ሁለት ዓመቱ ላያቱን፣ ሐዲሳቱን፣ ሊቃውንቱን፣ መጻሕፍተ መነኮሳቱን ጥንቅቅ አድርጎ ተማረ። በዚያ ላይ ደግሞ የጎንደር አቋቋምን በሚገባ ተምሮ በዛ ላይ መልከ መልካም፣ ቁመተ ረጅም፣ የተዋበ ስለነበረ የጎንደር ሊቃውንት እጅግ የወዱት ያከብሩት ነበረ። ከዛ በኋላ የተወደደባት ደብር ታላቋ ቦታ መርጦ ለማርያም ስለሆነች ወደ ሀገሩ መጣ። ሮብዓም መጣ ሲባል ድግስ ተደግሶ ድንኳን ተጥሎ ካህናቱ ሊቃውንቱ ልብሰ ተክህኖ ለብሰው መስቀል ጽና ይዘው ከመንደር ወጣ ብለው እንደ ንጉስ እንደ ጳጳስ በከበሮ በዝማሬ በማህሌት በጽና በከበሮ ተቀበሉት። ዳስ ተደርጎ ከፍተኛ ተላ ደስታ እስከ ወር ድረስ ከፍተኛ ተላደስታ እየተበላ እየተጠጣ ቅኔ እየተዘረፈ ትርጓሜ መጽሐፍ እየተተረጎመ በተላ ደስታ ሰነበቱ። ከዛ በኋላ የአተላ ደስታ ሲያልፍ እንግዲህ ሁሉም ሰው ወደ የቤቱ ሲመለስ ወደ የግሩ ሲሄድ የሮብዓም ወገኖች ከመሬታቸው ከፍለው በሬዎችን ገዝተው በል እንግዲህ ወንድማችን እንኳን መጣህልን፣ እያስተማርክ በዚህ እያረስክ ይህንን መሬት እያረስክ በእነዚህ በሬዎች እያረስክ ራስን እየረዳህ ኑር ብለው ሰጡት። ሮብዓም ግን ትምህርት እንጂ እርሻ ቁፋሮ የሚባለውን ነገር ጀምሮትም ሞክሮትም አያውቅም። ከዛ በኋላ እንግዲህ መላከ ፀሐይ ሮብዓም ከምርጡ ለማርያም ከፈረሰው ከድሮ ግንብ ገብቶ ማዘን መተከዝ ሆነ ስራው፣ ማልቀስ ሆነ ስራው። እንደውም ሊቁ አለቃ ኤልያስ ነብየ ልዑል እና መላከ ምርክ ቀስ ከፍ ያለው መራሂ ባሳተሙት ትርጓሜ የቀን የፈለገ ሕይወት በተሰኘው መጽሐፍ ውስጥ እዚያ መርጡለ ማርያም ድሮ አብርሃ ጽሃ ሰርተውት ከፈረሰው ግንብ ውስጥ ገብቶ እያዘነ እየተከዘ መርጡለ ማርያም ለምንት ወሪዶትኪ የሚለውን መወድስ ቅኔ፣ እጅግ በጣም አሳዛኝ የሆነ ቅኔ ነው። ቅኔውን ማንበብ እንችላለን። በሀዘን ይህንን ሲረበው ይህንን ቅኔ እንደተቀኘ ይተርከዋል።

ከመለከንቱ ጻማ ሰገኖ መጽሐፍ ተናገረ የሚለው መወድስ ተናግሮ እዚያው ከቆመ ቤት ቁጭ ብሎ እያዘነ ሳለ እንቅልፍ ሽለብ ሲያደርገው እመቤታችን ሮብዓም ብላ ጠርታ ምን ያሳዝናል? ምን ያተክልታል? ሂድ፣ ያቺ ወዳጅ የልጀ ወዳጅ ምን ትዋብ ቤተ መቅደስ ሰርታ የሚመራላት የሚያስምርላት ፈልጋለችና ወደ ጎንደር ሂድ ብላ እንደነገረችው ጽፈዋል። ይህንንም ቅኔ በዛ ጊዜ እንደተናገሩት መዝግበዋል። አለቃ ኤልያስ ነብየልል እና መላከ ምድቅ እስከፍ ያለው መራሂ እነዚህ አባቶች የብዙ ሊቃውንትን ታሪክ በመዘገብ በተለይ ቀስከፍ ያለው መራሂ ዝክረ ሊቃውንት ቁጥር አንድ ቁጥር ሁለት ቁጥር ሶስት ቁጥር አራት በተባሉ መጽሐፍቶቻቸው የበርካታ የኢትዮጵያ ሊቃውንትን ታሪክ በመዘገብ እጅግ በጣም የተመሰገኑ ሊቅ ናቸውና፣ ከዛ በኋላ ሮብዓም ጓዙን ጠቅሎ ጎንደር ገባ። ጎንደር ሲገባ እቴጌ ምንትዋብ ደብረ ፀሐይ ቁስቋምን አሰርተው ልትደበር መልከ መልካም የሆነ ቁመቱ ረጅም የሆነ በዜማው አቋሙ፣ በተለይ በትቃሚ ወቅኔው የተደነቀ ለዚች ደብር የሚመጥን ፈልጉ ተብለው ሊቃውንቱ ሲጨነቁ፣ ማንን እናርግ እያሉ ሲጨነቁ ሮብዓም ድንገት ጎንደር ላይ ተከሰተ። እን እቴጌ ምንትዋብ ለሚፈልጉት ነገር የሚሆን ሰው እግዚአብሔር አመጣልን ብለው ው እቴጌ ሰተነውታል አሏቸው። ከዛ በኋላ ወርቅ አልብሰው ራስ ወርቅ አሳስረው የወርቅ ጫማ ሰጥተው አክብረው መላከ ፀሐይ አሰኝተው። እንግዲህ ብዙ ጊዜ እነዚህ የማይረግ ስሞች ነገስታቱን እና አድባራቱን ተከትሎ የመጡ ናቸው። አንዳንዶቹ እንደ ሊቀጠበብት ቀኝ ጌታ፣ ግራጌታ እነዚህ የስራ አይነቶች ናቸው። እንኞቹ ግን ከአድባራት ጋር ከነገስታቱ አክብሮት ጋር ቀስ እያሉ የተለመዱ ናቸው። በጣም ከጥንት አብረው የመጡ አይደሉም እና ደብረ ፀሐይ ቁስቋም ናት። እንግዲህ መላከ ፀሐይ ይህ ስም መጀመሪያ ነው። ከዛ በኋላ መላከ ፀሐይ ሮብዓም አሰኝተው ራስ ወርቅ አሳስረው፣ አልብሰው፣ አጎናፅፈው፣ አክብረው ሾሟቸው መላከ ፀሐይ። ከዚያ በኋላ በዚያ በክብር መኖር ጀመሩ። ሊቁ መላከ ጀንበሬ በዚ ከሊቃውንት መጽሐፋቸው መላከ ፀሐይ በጎንደር ሲኖሩ ከመኳንቱ ከመሳፍንቱ ጋር ወደ ሸዋ ሂደው በዚህ በመርጡ ለማርያም በኩል አልፈው ነበርና እና መርጡ ለማርያም ሲደርሱ ቀድሞ ከሚያውቋቸው ሊቃውንት ቀድሞ ከሚያውቋቸው ትልልቅ የመርጡ ለማርያም የዜማ፣ የቅኔ፣ የመጻሕፍት ሊቃውንት በተጨማሪ አዳዲስ ወጣቶች በዜማው፣ በአቋቋሙ፣ በቅኔው፣ በመጽሐፉ ጥሩ ጥሩ ልጆች አግኝተው ያን ጊዜ ናስተሃም ንስተይ ማየ ፈለግች የሚለውን ድንቅ መወደሳቸውን ተቀይተው ወደ ሸዋ ሂደዋል ይላሉ እና ሸዋ ኑረው ቆይተው ብዙ ጊዜ ቆይተው ሲመለሱ ግን ወረርሽኝ ገብቶ እነዚያ ሁሉ ተስፋ ያደረጓቸው የደስታ ቅኔ ያደረጉባቸው ሊቃውንት አልፎ አገኟቸው እና ይህንን መወድስ ያን ጊዜ ተቀኝተውታል። መርጡ ለማረያም ለምን ተወልዶት እምከመወለድኪ እልፍ አይልኪ ነጸረ የሚለውን መወድስ ያኔ ነው ብለው መላክበር አባቱ ጀንበሬ ምክንያቱን በዚህ ያደርጉታል። በአንድም በሌላ መንገድ ለመርጡ ለማርያም የተደረገ ቅኔ ነው። ከዛ በኋላ መላከ ፀሐይ በጎንደር እጅግ በጣም ትልቅ ሰው ናቸው። እጅግ ቅኔ አዋቂ ናቸው። ድምፀ መልካም ናቸው። መልከ መልካም ረጅም ሰው ናቸው። ተወደው ነው የሚኖሩት። ከለታት አንድ ቀን እትየ ምንትዋብ የልጅ ልጃቸው ንጉሥ ዮአስ የቋረኛ እያሱ ልጅ ሊጠይቃቸው መጣ። አያቱን ሊጠይቅ መጣ። ያን ጊዜ እትየ ምንትዋብ እና መላከ ፀሐይ ሮብዓም ደግሞ በፍቅር ግንብ ተቀምጠው ንግስቲቱ በእንቁላል ግንብ በተሰራው ተቀምጠው ነበርና ንጉሱ ዩአስ ሲመጣ አሮበአም ተወጥቶ ተቀበለው። ከዚያ በኋላ ገብተው አንድ ቦታ ላይ ሁለቱ እቴጌ እኩል የሆነ ዙፋን፣ እኩል የሆነ ልብስ የለበሰ ዙፋን አድርገን ሁለቱንም መላከ ፀሐይን እና ንጉሱ ዩአስን ጎን ለጎን አስቀመጠቻቸው። አሽከር መጥቶ በክብር ዕቃ የተቀዳ ጠጅ አምጥቶ ከፊታቸው አስቀምጦ ተመልሶ ይሄደ። ከዚያ በኋላ ሁለቱም ጠጅ ጠጁን ይመለከታሉ። ማን ይቅዳው? ከዚያ በኋላ እቴጌ ስትገባ ጠጁ ተቀምጦ ሁለታቸውም አይን አይን ያዩታል እና እቴጌ ከንጉሱ ዮአስ ይልቅ ለሮብዓም ክብር ይበዛባታል፣ ወይም ሮብዓም እንደ ነገስታ ሰው ነው የምትቆጥረው። ስለዚህ እንዲ ዮአስ ጠጃች ተቀምጦ ካጠገባችሁ ተነስተቀርሳ ያጠጡ ስትለው ድንግጥ ብሎ ተነስቶ ቀርቶ ለመላከ ፀሐይ ሮብዓም። መላከ ፀሐይ ሮብዓም ደግሞ በተራው ተነስቶ ቀርቶ ለዮአስ ሰጠው። ከዛ በኋላ ያንን እየጠጡ ሲጨዋወቱ፣ ሲነጋገሩ ድጋሚ እንደገና ዮአስ ተነስቶ ለመላከ ፀሐይ ቀዳለሁ ሲል አይሆንም አለ። አይሆንም ብሎ ከለከለ። በኋላ እየተጨዋወቱ እያሉ ንግስቲቱ እዩስ መቼም እኮ እኔ መላከ ፀሐይ የኔ አለቃ ሮብዓም ከእናንተ ያንስም ብዬ ነው ተነስና ጠጅ ቅዳለፍ ያልኩ። ቅር ብሎ ይሆን አዝነ ይሆን አለችው። አይ ለምን አዝናለሁ፣ ለዛሬው ሆኗል፣ እንግዲህም ድጋሚ አይሆንም አለ ንጉሱ። ሮብዓምም አይ ለዛሬው እንኳን ሆነ እንጂ ከዚህ በኋላ እኔም አልመጣ ብሎ ተጫዋተዋልና በዚህ መጠን እጅግ በጣም ተከባብረው የሚኖሩ ነበሩ። የጎንደር ሊቃውንቱ፣ መኳንንቱ፣ መሳፍንቱ፣ ሊቃውንቱ ከመኳንንቱ ጋር ያላቸው አቅርቦት፣ መኳንንቱ ለሊቃውንቱ ያላቸው ክብር እና ጸጋ፣ እንግዲህ መላከ ፀሐይ ሮብዓም በዚያ ክብር በዚያ ፍቅር መጽሐፍት ሊቃውንቱን እየተረጎመ እያስተማረ ቁስቋምን እያስተዳደረ ኑሮ በዚያው ባገለገለበት ቦታ አርፎ እንደተቀበረ ታሪኩ ይናገራል። እና እግዚአብሔር አምላካችን የሊቁን መላከ ፀሐይ ሮብዓምን ጸጋ፣ በረከት በኛ ላይ ያሳድርብን። የንግስቱንም የእናታችን የምትዋብን ጸጋ ያሳድርብን። እግዚአብሔር አምላካችን ያባቶቻችን ጸጋና በረከት ከኛ አይለይብን። ይቆየን።